በኢትዮጵያ የሚታየውን የዋጋ ግሽበት ለመከላከል በመንግስት የተለያዩ የመፍትሄ እርምጃዎች እየተወሰዱ ይገኛሉ። በዚህም ቀደም ባሉት ዓመታት ከ30 በመቶና ከዚያ በላይ ደርሶ የነበረውን የዋጋ ግሽበት ዘንድሮ በሚያዝያ ወር ወደ 14 በመቶ ዝቅ ማለቱን በማሳያነት ማቅረብ ይቻላል። የዋጋ ግሽበት በከፍተኛ መጠን ከነበረበት ቀንሷል ቢባልም አንዳንድ አስተያየት ሰጪዎች የኑሮ ውድነቱ አሁንም አልቀነሰም በሚል የዋጋ ግሽበት መቀነሱን ለመቀበል ሲቸገሩ ይታያል። የምጣኔ ሀብት ባለሙያዎች ይህ አረዳድ የዋጋ ግሽበትን ጽንሰ ሀሳብ በትክክል ካለመገንዘብ የመጣ ነው ይላሉ። እንግዲህ ምንድ ነው በኢኮኖሚስቶች ስሌት የዋጋ ግሽበት ማለት ዓመት ከዓመት ዋጋ የሚጨምርበት ምጣኔ ነው። በ2016 ከ2015 አንጻር የዋጋ ጭማሪው ምጣኔ 26 እስከ 28 ከመቶ ነበር። የዋጋ ግሽበት ቀንሷል ማለት የኑሮ ውድነት ቀንሷል ማለት አይደለም። 14 ከ30 ፐርሰንት 37 ፐርሰንት አካባቢ ደርሶ ነበረ። አሁን 14 ፐርሰንት ደርሷል። እሰየው ነው። ስቲል ደብል ዲጂት ነው። ያ ማለት ጭማሪው አጨማመሩ ቀንሷል ማለት እንጂ የጨመረ ስቲል በ14 ፐርሰንት እያንዳንዱ ወር ላይ የኛ የምንገዛቸው እያንዳንዳቸው የምንጠቀማቸው ሰርቪሶች በ14 ፐርሰንት ጭማሪ እያሳዩ ነው። በኢትዮጵያ ከመሰረታዊ የምግብ ፍጆታዎች እስከ ሌሎች ቁሳቁሶች ድረስ የዋጋ ግሽበቱ በየጊዜው እያሻቀበ ቢሆንም የአብዛኛው የማህበረሰቡ ክፍል ገቢ ወይም የመግዛት አቅም ግን ከዋጋ ግሽበቱ እኩል ማደግ አለመቻሉን የዘርፉ ባለሙያዎች ያነሳሉ። እናም የዋጋ ግሽበት ቀንሷል ሲባል ከዓመታት በፊት የነበሩበትን የመግዛት አቅም በማሰብ ለውጡን ለማየት ይቸግራሉ ይላሉ። አቻ አምና መቶ ብር የነበረው 140 ብር ነው። አምና የገዛው ዘንድሮ ግን ከ140 በታች 150 16 በታች ነው የለም የገዛው። እስቲል እንደ አምናው 26 ብር 26 ከመቶ ሳይሆን የጨመረበት 14 ከመቶ ነው የጨመረው። ነው የዋጋ ጭማሪው ሂደቱ ነው፣ ለውጡ ነው እንጂ የቀነሰው የዋጋ አይደለም የቀነሰው። 1400 የነበረ ዘይት በሚቀጥለው ወር ላይ 1500 ቢገባ በጣም ቀንሷል ማለት ነው ኢንፍሌሽኑ። ምክንያቱም መጀመሪያ ከአንድ ሺህ ብር ተነስቶ አንድ ሺህ አምስት መቶ የገባ ነገር በሚቀጥለው በመቶ ብር ቢጨምር በጣም ቀንሷል ማለት አይደለም ኢንፍሌሽኑ፣ ጭማሪው ቀንሷል ማለት ነው እና ጭማሪው ነው የሚቀንሰው እንጂ የሪል የእያንዳንዱ ኮሞዲቲ ዋጋ ቀንሷል ማለት አይደለም። በተመረጡ ወካይ ከተሞች ውስጥ ያሉ የገበያ ቦታዎች መሰረት ጥናት በማድረግ የተመረጡ እቃዎችንና አገልግሎቶችን የዋጋ መረጃ የሚሰበስበው የኢትዮጵያ ስታስቲክስ አገልግሎት ወራዊ አገር አቀፍ የሸማቾች ዋጋ መመዘኛ ኢንዴክስ ሪፖርትን በየጊዜው ይፋ ያደርጋል። ይህ የስሌት መንገድ ታዲያ አማካይ የሆነ ውጤትን ስለሚያስቀምጥ በዚህ ውስጥ ዋጋቸው የቀነሱና ባሉበት የቀጠሉ ምርቶች ተደምረው ነው የሚቀርቡት ከወር ወር ያለው ዋጋ አሁን እያንዳንዱ በዝርዝሩ ስታይ እንግዲህ በመረጃ ላይ ተደግፎ ሰራው ነውና በማዕከላዊ ስታቲስቲክስ ኤጀንሲ ከ0.8 ምናምን አላለፈም ከወር እስከ ወር ያለው አንዳንድ ወራት ደግሞ ዝቅ ያለበት እንደዛ ነበር። ግልጽ ለመናገር ለምሳሌ የጤፍ ዋጋ አምና ከነበረበት ወርዷል። ኦቪየስ በጆሮ ገዝቼ ስለምበላ አውቃለሁ። አሁን ዲስአግሪጌት ተደርጎ ብታይ ለምሳሌ የግብርና ምርቶች ላይ ኔጌቲቭ ሊሆን ይችላል። በእርግጥም ለምሳሌ ቲማቲም 60 ብር የነበረ ቲማቲም 50 ብር ገብቶ ሊሆን ይችላል። ይህ አሁን ኔጌቲቭ ነው፣ ቅናሽ ነው። ግን ደግሞ በሌላኛው አቅጣጫ ሌላኛው ኮሞዲቲ ከነበረበት በመቶ ፐርሰንት አድጎ ሊሆን ይችላል። የሁለቱ ሲጣፋ ይሄኛው በ10 ፐርሰንት ቀንሶ ሊሆን ይችላል፣ ያኛው ደግሞ በ30 ፐርሰንት ቀንሶ ሊሆን ይችላል። ኢንፍሌሽኑ ባለፈው በአቨሬጅ በ20 ፐርሰንት የሚያድግ ከነበረ አሁን በ15 ፐርሰንት እያደገ ነው ለዚህ እድገቱ ቀንሷል። የዋጋ ግሽበት ጤነኛን የሚባለው ከሁለት አሃዝ በታች ሲሆን የሚሉት የምጣኔ ሀብት ባለሙያዎች መንግስት እየወሰዳቸው የሚገኙ እርምጃዎች በቀጣዮቹ ወራት ሀገሪቱን ወደዚህ ደረጃ እንደሚያመጣ የሚያመላክት ነው ይላሉ። በአፍሪካ ልማት ባንክ በኩል ነው አን በ26 27 በአውሮፓ አቆጣጠር የሚቀጥለው በ18 ወደ ወደ ድሮ ወደ ነበረው ከሁለት ዲጂት በታች ከአንድ ዲጂት ማለት ከአስር በታች ይወርዳል ተብሎ ይጠብቃል በኢትዮጵያ ያለው የዋጋ ግሽበት በሚቀጥለው ዓመት ወደ አስር በመቶ ዝቅ እንደሚል በቅርቡ የብሔራዊ ባንክ ገዢ ማሞ ምረቱ መግለጻቸው ይታወሳል።